ኮች፣ በጣም ነው አመሰግነው። በተጫዋችነት ዘመን በደደቢት በወልቂጤ አሪሲ ኔጌሌ በመቂ የመሳሰሉ ክለቦች ተጫወታ አሳልፈ። በጉዳት ከእግር ኳስ ዓለም ከተገለልክ በኋላ በቀጥታ ወደ ስልጠናው ነው የመጣው። ወደ ስልጠናውም ከመጣ በኋላ በኔጌሌ አሪሲ ረዳት አሰልጣኝ፣ ከዛም በተከታታይ የዋና አሰልጣኝነት ሚና ተሰጥቶክ ወደ ፕሪሚየር ሊግ ጫፍ ደርሰ ተመልሳል። ዘንድሮ በአዲሱ ክለብ ሸገር ከተማ ደግሞ አሳክተዋል። ምን ይመስላል የውድድር አመቱ? የሚለውን እንጀምር። አዎ ያው በመጀመሪያ ፈጣሪ ማመስገን ፈልጋለሁ። በዚህ ላይ በቃ ለዛሬ ቀን ያው ትልቁ ነገር ጠንክሮ ማስራት ነው። እዚህ ጋር እግር ኳስ ምን ይፈልጋል የሚለውን መቀየር ነው እና በጣም ትልቅ ትላልቅ ማለት ይቻላል። ክለቦች እና ኮቾች የነበሩበት ነው። ፈርስት ሀፍ አይተው በጣም ቻሌንጅ አለው ሦስት ነጥብ ማለት ፕሪሊ በእኛ ሀገር ምን አይነት ቻሌንጅ እንዳለ ሁላችንም እናውቀዋለን። እና ቻሌንጅ ነበረው ትልቅ ቻሌንጅ ከምል በላይ እዚጋ ደስታ የሚገልጸው ደግሞ እኔ ሌላ ነገር ሳይሆን በቃ በጉዳት አቆምኩ ካቆምኩ በኋላ በጣም ብዙ ብዙ ከምል በላይ እንዳልከው በጉዳት ነው የወጣሁት እዚህ ክለብም ሲመጣ ወልቂጤ ወደ ሸገርም ሲመጣ ነገ ሌላ ያለው ነገር ታብታላችሁ። ያው ራሱ ያስቀጠልኩት ትክክለኛው ስራ ማስራት ነው። እግር ኳስ ላይ ጠንክሮ ማስራት ነው። ጠንክረ ከሰራ የተሻይ ነገር ማድረግ ትችላለህ። በአይኒ እና ይሄ ነው። ምናልባት ባለፉት ተከታታይ ሁለት ዓመታት ከቀደመው ክለብ ነገሌ አርሲ ጋር ጫፍ እየደረስክ ተመልሰሃል። በአዲሱ ክለብ ደግሞ የናፈቀህን ፕሪሚየር ሊግ አሳክተሃል። እና ምንድን ነው ሚስጥሩ? ጫፍ እየደረስክ ትመለስ ነበር፣ ዘንድሮ አሳካሁ። ተከታታይ እዚህ ጋር የመድረስ ሚስጥሩ ምን ነበረ? አዎ እውነት ለመናገር ነጌል እያለ እንደውም በትንሽ ብር ነው አስራ አምስት ሺህ ማለት ይቻላል። ሌሎች በጣም ተከፋይ ናቸው ከሚባሉ ኮምፔርስ አረግ ነበር። ሁለት ዓመት ቅድም እንዳልኩ ጠንክሮ ማስራት ነው፣ ለስራችን ዋጋ መስጠት ነው፣ አዲስ ነገር ይዞ ማምጣት ነው። ዛሬ እዚህ ጋር የኔ የሆነ የራሴ የሆነ አዲስ ነገር ይኖረኛል። እኔ አሁን እግር ኳስ ላይ ማሰልጣን ሲጀምር ከልጅነት ጀምሮ ያደግኩበት ነው። ከዛ በኋላ ወደ ነገሌ ከነማ አሲስታንት ሲያደርጉ ሀሳቦች ነበሩ። እነዚያን ሀሳብ ነው ያስቀጠልኩት። ነገሌ ላይ ደግሞ ከጫፍ የደረስኩ የተመለስኩት ያው የሚታወቅ ነው። እውነት ለመናገር ሸገር አይደለም። ሸገር ቀጥታ ማግባት የሚፈልግ ቡድን ነው። ዛሬ አልነበረም እኔ ማግባት የነበረብኝ። የግሌ ነው ማለት ትችላለህ 75% እንግዲህ አሰልጣኝ ብቻውን ማድረግ አይችልም። 25% ሰፖርት ደሞዝ ብቻ ማክፈል ነበረ። ይሄ ግን ሁሉ ነገር የተሟላ ክለቡን ለማሳደግ ተፖርቶ የተነሳ አመራር ያለበት ቦታ ነው። እንግዲህ አራት ጨዋታ እየቀራቸው ወደ ፕሪሚየር ሊግ መግባታችሁን በዛሬው እለት እንጅባራን አሸንፋችሁ አረጋግጣችኋል። ምንድን ነው ካሁን በኋላ በክለቡ በኩል ይኖራል ብለህ የምታስበው ማለትም በርካታ ክለቦች ወደ ፕሪሚየር ሊጉ እየመጡ የመንሸራተት ነገር፣ የተለያዩ ችግሮች ይገጥማቸዋል እና ያ እንዳይሆን ከአሁኑ ምን መደረግ አለበት ብለህ ታስብ? እየሰሩ ነው። አይ ቲንክ እየሰሩ ይመስለኛል ክለቡ ፊቸሪት እና ስትራክቸር ያለው ቡድን ነው ባይ። እዚህ ቡድን አምና ዘንድሮ ሲመጣ ሁለት ሶስት ክለቦች አማራጮች ነበሩ፣ ግን እዚህኛው ሲመጣ በቃ ይሄ የዛሬ ሳይሆን ወደፊት እንደ ኢትዮጵያም ሳይሆን አፍሪካንም ከዛም አልፎ ተወዳዳሪ ለማድረግ አመራሩ እየሰራ ነው ያለው። በዚህ አጋጣሚ ደግሞ እንደምናውቀው እኛ ኦሮሚያ ክልል አካባቢ ያለው ነገር ትንሽ እንትን ስለሆነ እየወረዱ ስለሆነ ይሄ ማውጣቱ ደግሞ ትኩረት ሰርቶ የሚያደርጉ ይመስለኛል። ምናልባት በከፍተኛ ሊጉ ምድባ በረጅም ርቀት ነው ተከታይን ቤንችማጂ ቡናን አስከትለ አራት ጨዋታ እየቀረ የገባኸው የውድድር አመቱ ግን በተወሰነ መልኩ ብታጠቃልል ደስ ይለኛል። እንዴት ነበረ? አንደኛውም ዙር ሁለተኛውም ዙር፣ አንደኛ ዙር ጠንከር ይል ነበረ፣ ሁለተኛ ዙር ሞት ደግሞ እንዳያችሁት ነው። በአጠቃላይ ጠንከር ይላል። ያው ቅድም እንዳልኩ ነው። ብዙ ቻሌንጅ አለው። ብዙ ልምድ ያላቸው ኮቾች የነበሩበት ነው። ብዙ ኮቾች ያሉበት እንትን ነው። ጌሞችም ጠንከራ ናቸው በአጠቃላይ ፈጣሪ ምረቶን ይህን ነገር አግኝተናል፣ እግዚአብሔር ይመስገን ማለት ነው። ልክ የዳኛ ፊሽካ ሊነፋ አካባቢ ከተነፋም በኋላ እያለቀስክ ነበረ። ምንድን ነው ይሄ ያስለቀሰ ነገር? እኔ ትላንት ላይ አያደርግም አለ ጫኖች ጀርባ ላይ ያሉ ነገሮች ናቸው። እና ያኔ ያስለቀሰ ኮች፣ እንግዲህ መልካም ጊዜ እንዲሆን ልመኛለሁ። አመሰግናለች።